ድምፁ ሲርቀው ይቀርበኛል ሲቀርበው ደግሞ ይርቀኛል። አባት እዚህ ሰፈር በሚያምር ድምፅ የሚያንጎራጉር ልጅ አይትክ ታቃለ? አይ እኔ ሳላየሁም በጣም ውብ ናት። እኔን ለማየት ያላትን ጉጉት ሳይ ይበልጥ እንዳጓጓት ይገፋፋኛል፣ ምንም ውስጤ ቢወዳትን! እኔና እሷ መሀል ድህነት የሚባል ትልቅ ግድግዳ አለ። እሱን እስካሸነፍ ድረስ ፊቴን አላሳያት ለምን ይሆን ግን የሚሻሸኝ ሚዘፍ ነው ሁላ ለኔ እስኪመስለኝ ድረስ ከሱ ሱስ ይዞኛል። አሁን አሁን የምነቃው የእሱን ዘፈኖች ለመስማት ሆኗል። አንድ ቀን አጠገቧ ሆኜ ውብ ዓይኖቿን እያየው እንደማንጎራጎርላት ተስፋ አለኝ። እስከዛው ግን እንደዚሁ ከሩቅ ልያት ጀንበር ወታሳይ ማልዳ ከሰማይ ስሶና ብኛሉት ነድፋይ ፋፋይ ያምራል ተፈጥሮዋ ዛሬ እዚሁ ተደብቄ ማንነቱን አጣራለሁ። ዛሬ ደግሞ ልትይዘኝ ተዘጋጅታ መጥታለች። መጓጓቷን ከላየሁ ደግሞ ውሎ አያምርም። ትንሽ ለማጓጓት የሆነ ነገር ማድረግ አለብኝ። ዛሬ ደግሞ እንዴ አያንጎራጉርም። እንዴት አድርጌ የሆዴን ላሳይሽ? ምን ቃል ተናግሬስ እኔ ምስኪን እንዴት ነው የምታምረው? ቆይ ትንሽ ላጓጓት። ጨነቀኝ። ለምንድን ነው የምትጫወትብኝ? ወይ በደንብ ቅረብኝ፣ ወይ ደግሞ ራቀኝ። እንዲህ ከሆነ ድጋሚ አንተን ፍለጋ አልመጣም። አታሰቀኝ። እውነት የምትወደኝ ከሆነ አንድ ብቻ ውጣ። ችግር አለ? እናት፣ አይ የለም። እና እሺ ለምን ታለቅሻለሽ? አይ አላለቀስኩ። የምረዳሽ ነገር አለ። በእናትህ ሂድልኝ። ይቅርታ ጥሩ ስሜት ላይ ስላልነበርኩ ነው። እሺ። አይ ችግር የለውም። ሁሌም እዚህ ሁነክ። አው የስራ ቦታዬ ነው። አላስተዋልሽኝም እንጂ ሁሌም ጫማዎችሽን እኔ ጋ ነው የምታሳጥብ። ሸጋ ልጅ ባሰበ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ አሳገባው ልቤን ረፍቼ

ያው እኛ ሊስተሮቹ ወዛችን ስለሚመሳሰል ይሆናል። ተጫዋች ነክ ምሳ ሰዓቴን በጨዋታ ማለፍ ለምዶብኝ ነው። እኔ ልክ አንድም ቀን እዚህ ሰፈር የሚያንጎራጉር ልጅ አይተካታቀም አውቃለሁ። የምር የቱ ጋ ምንድን ነው የሚመስለው? እንዲህ አላስታውስም፣ ካየሁት ግን አውቀዋለሁ። በእናትህ ቀጣይ ካገኘው ስልኬን ያዝና ደውለኝ። ሊስትሮ፣ ልጅ፣ ይቅርታ ስምህን ስለማላውቀው ነው። እሱ ችግር የለውም። ሊስትሮ ልጅም አይደብርም። ዜማ አባላለሁ። እጅ ይቆሽሿል። ነገረኛ ስምህን አቤኒ እጄ በቃ ከየው ደውልልንሻ። ወይኝ እሺ ዜማዬ፣ ማለቴ ዜማ ህልምነው የነሲያህን ህልምነው የነሲያህ ድንቅ ነው ይሄ። ሳለም ለደስታዬ፣ ልክ የለም እኔ አላምን አረ ናፈቀችኝ ናሰለችም፣ እስክትመጪ መጠበቁን መዘግየትሽ አባስብኝ መናበቁን፣ የአይኔ ማረፊያ ነይልኝ፣ ያንቺ ምርኮኛ ሆነኝ። አንተ ምኑ ጅዝበነ ይቅርታ ይሄ ነው ይቅርታ። ወይኔ አይንህን ምን ሆነክ ነው? መጋኛ መቶኝ አንድ አይንህን አይገርምሽም? ትቀልዳለካ። አለካ ናሽ ውፍ ልበለልክ። አሁን ተሻለክ ተሻለክ? አልተሻለህም እንዴ ተሽሎኛል እንደ ዛሬም ተሽሎኛ ያውቅም ስማኝማ አቤኒ ወይ መጥቶ ነበራ ማ እህ የሚያንጎራጉረው ልጅ መጥቶ አንጎራጉሮ አንቺ ስትመጪ ሄደ ኡፍ እሺ በቃ አይናን ታዩሽ ይቅርታ ዜማዬ ፈልጌ አይደለም የሚጫወት ብሽ ያፈቀርሽው ያፈቀርሽ በልቱ እንኳን ስለማደሩ እርግጠኛ ያለው ነዳህ ሊስትሮ ነው ብዬ፣ እንዴት ልንገርሽ? ኧረ ለማን ላውራውን ተራቀችም ተራቂ፣ የምትፈለገውም አንጓራጓሪውም ሊስትሮም እኔ እንደሆንኩ ነግራታለሁ። አይ ዜማዬ። ደሃ ለመብላት መስራት እንጂ መግባት አይችልም። ድምጼ ይጠፋሻል ብዬ አላሰብኩም ነበር። ይቅርታ፣ ስልክ ተሳስተዋል መሰለኝ።